ሩታ በእናቷና በእህቷ ፕራንክ ተደርጋለች። ፕራንኩም ወደ አዲስ አበባ ተመለሺ እዛ ብትወልጂ ይሻላል ብለው እናትና እህቷ ፕራንክ አድርገዋት ነበር። በስተመጨረሻም ሩታ ማልቀሷን ሲያዩ ጉዳዩ ፕራንክ እንደሆነ ነግረዋታል። ፕራንክም እንዳደረጓት ለኦዲየንስ ተናግረዋል። ይቅርታም ጠይቀዋል። ከዚህ ጉዳይ ጋር በተያያዘ የሩታ የቅርብ ወዳጅ የሆነች ግለሰብ ሩታ ከሰሞኑ እጅግ እየከፋት ስላለበት ወሳኝ ነጥብ እንዲሁም የሩታ እናት ማስጠንቀቂያ አድርስልኝ ስትል ከባድ ማስጠንቀቂያ ለሩታ እናትም ልካለች። ይህን ጉዳይ በተመለከተ በዝርዝር አስደምጣችኋለሁ። በዛ በፕራንክ ቪዲዮ እንደተመለከታችሁት ሩታ ሆድ ብሷት ስታለቅስ ተመልክተናል። ታዲያ ያለቀሰችበትን ምክንያት ይቺ የሩታ ወዳጅ በዝርዝር ነግራኛለች። ያን ጉዳይ እኔም ስሰማ ይህ ነገር ይሄን ያህል ይሆናል ብዬም አላሰብኩም። የሩታ ወዳጅ የነገረችኝም ጉዳይ እውነት እየመሰለኝ ነው። ከዚህ ጉዳይ ጋር ተያይዞ እናትየዋም ከባባድ ማስጠንቀቂያ እያደረሰች ትገኛለች። ሁሉንም በዝርዝር አስደምጣችኋለሁ። አሁን በቅርቡ በተለቀቀው ቪዲዮ ላይ ለሩታ ተጨንቃችሁ በተለይም ሩታ ከፍቷት ስታለቅስ ፕራንክ ስትደረግ የነበረበት ቪዲዮ ላይ ሩታዬ አይዞሽ እያላችሁ ስታጽናኑ፣ ስትከፋም አብረን አለንልሽ እያላችሁ ስትናገሩ የነበራችሁ ምርጥ ኦዲየንሶች በያላችሁበት ፈጣሪ ሰላማችሁን ያብዛልኝ። ሁሌም በሰው ደስታ የምትደሰቱ ያደርጋችሁ። ሁሌም ሰው ሲከፋ አብራችሁ የምትቆሙ አብራችሁ የምትከፉ ያድርጋችሁ፣ ሁሌም ለሀቅ ያኖራችሁ። በጣም በጣም ክበሩልኝ። ለቻናሌ አዲስ ከሆናችሁም ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑኝ በአክብሮት ጠይቃለሁኝ። ቪዲዮን ላይክ በማድረግ ይሄን መረጃ ለሩታ እናት እንዲሁም ለሩታ እህት ቤተሰቦች እንዲደርስ እባካችሁ ሼር አድርጉልኝ። ወዳጇ የተናገረችው ነገር እኔንም አሳምኖኛል። ሁሉንም በዝርዝር ላስደምጣችሁ። እንግዲህ ከሰሞኑ ሩታ ከናት ከእህቷ ጋር ቪዲዮ እየሰራች ትገኛለች። ለመውለድም ትኖርበት ከነበረው ከአዲስ አበባ ወደ ቡታጅራ አቅንታለች ማለት ነው እናቷ ጋር ለመውለድ ታዲያ ቡታጅራ ባለችበት ወቅት ቀደም ብላ ሩታ እናትና እህቷን ፕራንክ አድርጋ ነበር ምጤ መጣ ብላ ታዲያ በዛ ተደናግጠው ቪዲዮ ተለቆ ነበር ከዛ በኋላ ደግሞ እንግዲህ የሩታ እናትና እህት ፕራንክ ተደርገንማ አንቀርም ብለው ተመካክረው በቪዲዮም እንዳያችሁት ሩታ ወደ አዲስ አበባ ሂጂ እዛ ውለጂ እኛም ጋር ሆነሽ ምጥሽም ሊመጣ አልቻለም ብለው ፕራንክ አድርገዋት ነበረ ታዲያ ይህን ነገር ሲነግሯት እሷ ሳይታሰባት ነው እንባዋ የወረደው ያለው ብዙዎቻችን እናውቃለን። ሩታ የተከፋች ልጅ ነች፣ ብዙ ነገሮች እንችላ ያለች ልጅ ነች። ታዲያ እነዛ ነዛ ነገሮች ሁሉ ተደራርበውባት ነው በእንደዚህ አይነት ሁኔታ የምትገኘውና ያም ሆድ ስላስባሳት ነው ያለቀሰችው። ታዲያ ወዲያው እናትየውም እህትየውም በመደናገጥ አረ ቀልዳችንን ነው ብለው ስለ ጉዳዩ ተናግረዋል። ኦዲንስም የሚያዝንብን ከሆነ ከልብ ይቅርታ ብለዋል። ታዲያ ይሄ ቪዲዮም ከተለቀቀ በኋላ የሩታ በሆነ ጊዜ ወዳጇ የሆነች ግለሰብ ነበረች፣ አልፎ አልፎ ምታወራኝ በቴሌግራም እና ምንድነው አንድ ሀሳቤን ብታስተላልፉልኝ ይሄ ጉዳይም ለቤተሰቦቿን ቢደርስልኝ ማስጠንቀቂያ ላኩ ብላ መረጃውን ነገረች ማለት ነው። ይቺ ሩታ ወዳጅ አለች። ምንድን ነው ሩታ ለምንድን ነው ፕራንክም ቢሆን እንደዚህ አይነት ወሬ ለምን ያወሯታል? እናትየው ኮ ጥሩ ነበሩ፣ የሚመክሩት ጥሩ ነበር የሚናገሩት። ፕራንክ የሚደረግና የማይደረግ ግን ለምንድን ነው አሁን የማይለዩት? እንዴት ወደ አዲስ አበባ ሄደሽ ውለጂ ተብሎስ ቪዲዮ ይሰራል? እንዴትስ ፕራንክም ቢሆን እንዴት ይህንን ሀሳብ እንኳን ይነግሯታል? ያለችው ከዛ በመቀጠል የሩታ ወዳጅ ምንድን ያለችኝ፣ ሩታ በጣም የከፋት አንድ ነገር አለ። ከአዲስ አበባ ቡታጅራ ራሱ ስትሄድ የከፋት በጣም ወሳኝ ነጥባለን ያለችኝ። በመጀመሪያ አብርሽና ሩታ ጥሩ በነበሩበት ጊዜ፣ ተስማምተው ይኖሩ በነበሩበት ጊዜ ልትወልድ አቅዳ የነበረው አዲስ አበባ እዛው የጤና ክትትል ትልቅ ሆስፒታል ውስጥ እዛው አዲስ አበባ እያረገች በዛው ወልዳ እናቷ ከቡታጅራ መጥተው እንዲያርሷት እንዲሁም በቃ እዛው ባለችበት እዛው በተስማ ማማት እዛው በከተማው በምታውቀው ሆስፒታል ውስጥ እየተከታተለች እዛው በቃ አዲስ አበባ ቤት ውስጥ ነበር ልትወልድ ያሰበችው እናቷን በክብር እንዲመጡና በእዛው ከሷ ጋር የተለያዩ ጊዜያት አሳልፈው እንዲመለሱ ነበር ያቀደችው ነው ያሉት። ታዲያ ግን ይሄ መሳካት ሳይችል ሲቀር አብርሽና ሩታ በየቀኑ መጋጨት፣ መጣላት፣ የተለያዩ ነገሮች ማድረግ ሲጀምሩ እንግዲህ ተበታትነዋል። ከዛም በመቀጠል ሩታም ብቻዋን ስለሆነች አብርሽም ከጎኗ ስላልነበረ ያው ብዙዎቻችን የምናውቀው ጉዳይ ነው እሱም ውጭ ጀመረም ብዙዎቻችን እያየነው ነው። ታዲያ በዛ ሁኔታ ተናዳ ነው እሷም ብቻዋን ስትሆን የጤና ክትትልም ለማድረግ አብሯት የሚሄድ ሰው ስታጣ ወደ ቤተሰቦቿ ወደ ቡታጅራ ሄደችው። ታዲያ እንግዲህ አስቀድሞም እናትዮ የተናገሩት ቃል ነበረ፣ እኔ ልጄ ትውለድ እንጂ ለማድረስ ምንም አይከብደኝም፣ አዲስ አበባ ሄጄ አርሻት እመጣለሁ ብለው ነበር። እናትየውም ታዲያ እንግዲህ እነዚህ ሁሉ ሳይሳኩ በቤቷ መውለድ ክብር ሳታገኝ ቀርታ አብርሽ ጉድ ሰርቷት እንግዲህ በጣም በብዙ ነገር እንድትበሳጭ አድርጎ ከራሷ ቤት ወጥታ ወደ እናቷ ቤት ወደ ቡታጅራ ነው እንግዲህ ያቀናችው። ቡታጅራ ስትሄድ ራሱ የመንገድ አለመመቸት ነበር። እነዛን ሁሉ ችላ በቃ እዛው ቤተሰብ ጋር ለመውለድ ብላ ነው እንግዲህ መንገዱ ሁሉ በሚያንገጫግጭ አይነት ነገር አልፋ እንግዲህ ቡታጅራ እናቷ ጋር የደረሰችው ማለት ነው። እነዚህ እነዚህ ነገሮች ሁሉ ሪስክ ወስዳ እንደሄደችም ነው አጠቃላይ የነገሩኝ። በአጠቃላዩ ግን ሩታ ያዘነችው እናቴ እኔ ጋ አዲስ አበባ መታ፣ እሷም እንደፈለገችው እንዳቀደችው በራሴ መኖሪያ ቤት ታርሰኛለች ብዬ ሳስብ እኔ ተመልሼ እናቴ ቤት ገባው እኔ ተመልሼ ወደ እናቴ ቤት ሄድኩኝ፣ እያለች ትደበር ነበረ፣ ይከፋት ነበር ብላ ነው እንግዲህ የሩታ ቅርብ ወዳጅ የነገረችኝ። ታዲያ ደግሞ አጋጣሚው አስቡት፣ በፕራንክ መልክ ደግሞ እነሱ በእርግጥ እየቀለዱ ነው ያው እናትየው ሁሌም ልጃቸውን ይወዳሉ። ምንም ቢሆን የልጅ ነገር አይከብድም። እነሱ ግን በፕራንክ መልኩ ሳያስቡት ብትጅልን አዲስ አበባ ብትወልጅልን ብለው ሲናገሯት ወዲያውም ባቀድሞ እንግዲህ ያለቀሰች ማለት ነው። ስለዚህ ጓደኛ ያለችኝ ምንድን ነው ሩታ ድሮንም ቁጭት ነበራት። ከአብርሽ ጋር ያለው ነገር ሲጀመር በጣም ተናዳ ነበር። ባለው ሁኔታ ተበሳጭታለች። በመቀጠልም እናቴ መታ ታርሰኛለች ብላ ስታስብ ተመልሳ ወደ እናቷ ጋር መሄዷ እንደ ሸክም እንደሆነች ሁሉ ነው ይታሰባት የነበረው። በዛ በዛ ሁሉ ተከፍታለች በአጠቃላዩ የሩታ እናት እራሱ ቀድመው ይናገሩ የነበረው ይሄን አርሳለው እያሉ ነበር ያወሩ የነበረው። ስለዚህ እንግዲህ የሩታ እናት ሁሉ ባለመሄዳቸው ወደ ልጃቸው ወደ አዲስ አበባ ባለመሄዳቸው ራሱ የሰፈር ሰው ምን ይላል እያለች ሁሉ በጣም በቃ ተሳቀቅ ነበር። በእንደዚህ አይነት ሁኔታ በጣም የከፋት ልጅ ነች ሩታ። ስለዚህ ለምንድን ነው ፕራንክ የሚሰሩ ነገሮች የማይለዩት? አንዳንዴ በቀልድ የሚመስሉ ነገሮች፣ በፕራንክ የሚመስሉ ነገሮች የሚወሩ ፕራንክ የሚደረጉ ነገሮች እዛ ሰው ላይ እኮ ትልቅ ጫና ያመጣል ሩታም ላይ የተፈጠረው ይሄ ነው ብላ ነው እንግዲህ ጓደኛዋ አብራርታ የነገረች ማለት ነው። በመጀመሪያ ይህንን ስትለኝ ለምንድነ የሩታ እናትን የማታስጠነቅቁት? ስትለኝ ይሄ ነገር ፕራንክ እንደሆነ ቀድሞውም ተናግረዋል፣ ይቅርታም ጠይቋል ብዬ ነበር ያሰብኩት። ግን ልጅቷ በደንብ አብራርታ ስትነግረኝ፣ በተለይ ደግሞ ሩታ አዲስ አበባ መውለድ ፈልጋ እንደነበረ እናቷ አዲስ አበባ እንዲመጡ ፈልጋ እንደነበር፣ በአብርሽ ሁኔታ ተናዳ ወደ ቤተሰብ እንደሄደችም ጭምር አብራርታ ስትነግረኝ፣ በዛም በተጨማሪ ለእናቴ ሁሉ ለቤተሰብ ሁሉ ሸክም ሆንኩኝ አይነት ነገር ስሜትም ይሰማታል፣ በዛ ሁሉ ታዝናለች ብላ አያይዛ ስትነግረኝ ጉዳዩ ተገጣጠመብኝ። ያው በቪዲዮም እንዳያችሁት ወዲያው ነው እንበዋ የቀደመው። ስለዚህ ብዙ ነገር ታብሰለስላለች። እንደዚህ አይነት ነገር ደግሞ ባላሰበችው መልኩ ሲነገራት መከፋቷ አይቀርም ማለት ነው። ስለዚህ ይቺ ጓደኛ ያለችው እባካችሁ፣ የሩታ እናት እንደዚህ አይነት ቀልድ፣ እንደዚህ አይነት ፕራንክ ባይሰሩ መልካም ነው። ልጅቷ በጣም ሞራሏ አሁን ላይ በጣም ከባድ ሁኔታ ያለችው የአብርሽ ሁኔታ የሚታወቃል። ስለዚህ ቶሎ ስለሚከፋት እንደዚህ አይነት ቪዲዮ ቢያንስ ምልክት ባይሰሩ ከወለደች በኋላም የሚያሳቅቁ የሚመስሉ በቀልድ መልኩ የሚሰሩ ነገሮች በቃ ውስጧ ይቀራሉ። ስለዚህ እባካቸው የሩታ እናት እንደዚህ አይነት ነገር እንዳይሰሩ መልእክቴን አድርሱልኝ። ድሮም በውስጧ የሚከፋት ነገር አለ። እባካቸው ይህን መልእክት አሰሙልኝ፣ ለቤተሰቦቿም አድርሱልኝ ስትል ነው መልእክቱን ያደረሰችን። እኛም ይህንን መልእክት እንዲደርስ ስንል ጉዳዩን ለእናንተ ይዘን መተናል። ቪዲዮ ላይክ በማድረግ እነሱ ጋር እንዲደርስ አድርጉ። በሌሎች ቪዲዮዎች እስክንገናኝ ድረስ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። ሰላሙን ሁሉ ተመኘውላችሁ ሰላም።